አም ወራህመቱላሂ ወበረካቱ እንዴት ናችሁ? የረጃልንድ ሀያት ቤተሰብ ባላችሁበት ሰላማችሁ ብዙ ትረፍረፍ ይበል እያልን እንሆ በአዲስ ቪዲዮ መተንላቸዋል። በዚህ አጋጣሚ ዛሬ ረፍት ነኝ። አልሐምዱልላህ ረቢል ዓለሚን። ተራዊህ እንሄድ ነው። ተራዊህ እንሄድ ከሙሉ ቤተሰቦቼ ጋር ጉድጉድጉድ እያለን ነው ማለት ነው። እና ነጃት እንደዚህ ሻሻ አስረችን ሰማት እስኮቲ እሷ ይሄ ሻሽን አስራለች። እኔ ግን ረጃሉም ሊፈቅድላት አይመስለኝም። እኔ ለአብያ አለው ይመስለኛለ። ሊፈቅድልሻ ያ ኪዳ ሚምኪን ምን? እሱ አባቷን የሚወስነው ነው የሚወስነው። እርግጠኛ በዱላ እንደዚህ ስለም ወንዶችን መመሳሰል

ከኔ ጋር አምሮበት ሊሄድ ማለት ነው። ማሻአላ ተባረካል። ቢላል አንተ፣ ቢላል አንተ